ሰላም ሰላም ሰላም፣ እንዴት ናችሁ? አማን ናችሁ? አለን። እግዜር ይመስገን ደህና ነን። ብሩካና ፍቅርዬ ሰላም ናችሁ? ሰላማችሁ የበዛ ይሁንላችሁ። ምንድን ነው? በጣም ወድሻለሁ፣ ከመጀመሪያ በፈረይ ወድሻለሁ። እኔ በጣም በጣም ወድሻለሁ። ኦና ጥቂ ነው ይከክ እንደው ያንተ ድምፅ ማለት ለኔ ሽንቴ ይመጣል። እንደው ያንተ ድምፅ ሰማለንስ

ሁለቱን ሰብስክራይብ ላይክ ሼር አድርጓት፣ ሁለት መቶ ሺህ ትግባ። ልጃችን ዛሬ በጣም ደስ ብሎኛል። ቡርክ የአንተ መኖሩ በጣም ደስ ብሎኛል። በጣም በጣም ደስ ብሎኛል። እንደው ምን ላድርግ አንተ እንደው እንደው አንተን ምን ላድርግ? በጣም ደስተኛ ነኝ። ጌታ ምስክሬ ነው። ኦ ማይ ጋድ የኔ ልዕልት እኔ እኔ ኬኩ ባንቺ ላይ እንደዚህ ተቦካ ወይ ወይኔ ፍቅርዬ ነኝ። የኔ ውብ የኔ ውብ ውብ እኮ ነሽ። ውብ ውብ ውብ ሰላም እንደምናላችሁ ቤተሰቦቻችን። ዛሬ እንግዲህ ፈታ ብለን ፈካ ብለን ፈካ ባለ ቦታ ተገኝተናል። እንኳን ተገኘ የተጨነቅንባቸው ነገሮች ነበሩ። እነሱ ፊክስ ፊክስ ፊክስ ሆነ። ጀምር ፍራንክ ነው የሆነ የሆነ ነገሮችን ፊክስ አድርገን ወደ እናንተ ለማድረስ ከች ብለናል። እስኪ አዎ ምን ትል ቤተሰቦቻችን በዚህ

ሰላም ሰላም ሰላም ሰላም ሰላም፣ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንኳን አደረሰሽ በሉኝ፣ ዛሬ ምክንያቱም የተወለድኩበት ቀን ነው። እናቴን ያስቸገርኩበት ቀን ነው እና እኔም እናትሽ ይመጡ ከብዳት ነበረ። ባይዛው ቢኒ አስራ አንድ ቀን ነው የተማጥኩት ታውቃላችሁ። የተማጥኩት ማር በአስራ አንድ ቀን ነው የደረሰችው። በጣም እናቴን አስቸገሪያት ነበረ እና ዛሬ እንግዲህ አስቸግሪም ቢሆን ምንም ቢሆን ግንቦት አንድ የተወለድኩበት ቀን ነው። ያው በግንቦት ልደታለት ነው የተወለድኩት እና ሁላችሁም ሀፒ በርዝ በሉላችሁ። ስጦታ ነገር ወይ የትን እነዚህ ጠሩብኛል። ምንድን ነው? በስመ አብ እሰይ። እኔ እንደው እንደ ሰዎች ቤተሰቦች እንግዲህ ልደቴን ዛሬ ዝም ብለው በዘፈን ሊጥሱኝ ነው። እኔ ተረድቻቸዋለሁ። የሚያዝናኔን ለእዛ ነው። እና ቁጭ በሉ። ለምን? በስመ አብ ንፋሱ ግን፣ በስመ አብ የታች ፀሐይ ነው በጣም። ስቲ ንፋስ ስላለ ጥላ ነው ጥላ። ንፋስ በጣም አለ ጥላ ስለሆነ ነው መሰለኝ። ምን ልታደርጉ መጣችሁ? ምን ልታደርጊ መጣሽ አንቺ እራስሽ? እኔማ ፈቲ፣ ቤተሰቦቿ ጋር ነው የመጣችሁት። አንቺ ግን የፈቲ አጎትና አባቷ ያ እና ጋር ነው የመጣው። ፈቲ፣ ምነው? ምነው መንገድ ላይ ከሰው ጋር ተጣልታ ነበር። እባክህ በሰው አገር ልታደባድበኝ። ዝም ከአንቺ ጋር ናት እንደ ታስበላኝ እንደ ሊዳረድ ውይ ነው ብዬሽ ከአንቺ ጋር አይደለ? አይ ፈቲ በቃ አንቺ አልመጣሽም እኮ እንድጋ፣ በጣም ደስ ይላል። በጣም ይሄ ዋ ትወዳለች ምናምን ምናምን በቃ እሱ ተጨነቀ። ዋተር ፓርክ አትደረጉትም ነበር? ያው እየተለመደ ነው ብለን ነው በዚህ አስበናል። ኧረ ይሄ ደስ የሚል ቆንጆ ነገር አለ። የዋና ልብስ ታዲያ እንትን አትለኝም ነበር። እኔ እንዋኛለን ልንበል የዋና ልብስ ይዘን መተናል። ግን እዚህ ይዤው አልመጣሁም። እ አመተሻል ይለሀል በቃ ዛሬ ትምቦ ጫደርቅ ያለሽ ብቻ። ግን ሌሎች ትልልቅ ነገሮች አሉሽ። ብቻ ግን ያው ስጦታ አይደለም ብላችኛል እኮ አሻንጉሊቱ የንትን የልደት ስጦታ አይደለም ብላችኋል። ጌታን እኔ አይደለም ያሉት እንዳለኝ ተገላገልኳቸው። ሄዱልኝ ሄዱልኝ። አራ አውቄ ነው። እናንተ ደግሞ ቶሎ ታመራላችሁ ቶሎ ታመራላችሁ። በጣም ደስ ያለኝ ዛሬ ልደቷ ስለሆነ እንታገርሽ ትፈልግሽ ታውራ ስ የሆነ ነገር አስባችልኝ፣ የሆነ ነገር አስባችልኝ። ፍቅር ሰጣችን፣ ቶሎ ቶሎ ደጉደሽ። እሺ አሁን ቀሉ ቀልድ ነው። መቶ ብር ከፍዬ ያ ለመናገር እንኳን ተወለድሽልን፣ ስላሴ ያን እንኳን ተወለድሽልን ፍቅሬ። ከምንም ከምንም ከምንም በላይ አንችን ማግኘታችን ትልቅ ነገር ነው በህይወታችን ውስጥ ነገር። አይ የምር ነው። አንቺ እኔ በግሌ አንቺን በማወቄ በጣም ደስተኛ ነኝ። እንኳንም አወኳት፣ እንኳንም ህይወቴ ውስጥ ኖረች። የምላስ ልጅ ነሽ፣ በጣም ሳቂታ፣ በጣም ተጫላላማ የቆሚ ሴት። በዚህ ምክንያት በጣም ደስተኛ ነኝ። ዛሬ የዛሬ የዛሬ ሀያ ስምንት ሀያ ዘጠኝ አመት በፊት ባትወለጅ ኖሮ

ምስ እታችጅ ጨዋታ ነው። ኖርማል ነው። ስልኩን ጥሎ ነው ብቻ ረ ወደ ቁም ነገሩ በጣም ፍቅርዬ፣ በጣም ደስተኛ ነን። እንኳን ተወለድሽልን፣ ዘመንሽ የተባረከ በጣም በጣም ከዚህ በላይ ከዚህ በላይ በላይ በላይ ሰክሰስ የምታርግበት አላማሽ የሚሳካበት አሜን፣ ደስተኛ የምትሆኝበት የምትፈልጊያቸው ነገሮች በሙሉ ወደ አንቺ የሚመጡበት አመት እና ዘመን ብሩኬ እና ፍቅርዬ አንድ ላይ ሆኖ አሜን። እንግዲህ አንዴ ብያዋለሁ። በቃ በጣም ደስተኛ ነኝ አንቺን ስለአወቅሁ። እኛም ደስ ብሎናል። እሺ፣ አሁን ደሞ የሱ ባልሰማ እንወድሻለን። እንኳን ወደዚች ምድር መጣፋጩ አለም ነው፣ ጣፋጭ ነች። ብቻ እንኳን ወደዚች ምድር በሰላም መጣሽ። እንወድሻለን ጓደኛችን ስለሆንሽ በጣም ደስተኞች ናት። እናም ቀሪ ዘመንሽ ብሩህ ይሆንልሽ። እናም አመት ከአመት አብረን ሆነን

ከሶስት እንዳቋረጣችንን ልናገር እንዲ በቃ እኔ ገበና ደባቂ ነኝ ብዬ ነው። እና እስኪ ኮሜንት ላይ አመቴን ገምቱና አመቴን በትክክል ላወቀው ሰው ሽልማት ሰጣለሁ። እና ስንት አመት ይመስላል? ሲክስ በቃ ሰርፕራይዝ በሰርፕራይዝ ሰርፕራይዝ የሆነ ፕራንክ እንዳለ ይሰማኛል። ሰርፕራይዝ ሰርፕራይዝ ሰርፕራይዝ ሰርፕራይዝ

እርችት ቢኖር በጣም ደስ አረ። ብዙ ነገር አለ የተዘጋጀልሽ። አይ ችግር የለውም እኮ አሁን እኮ ዝም ብሎ ደብሮኝ እኮ ነው በደረቁ